ኤደን ያላሰበችው ነገር ገጠማት። ይገርማል። ኤደን እኮ ለሳሚ በጣም የምትወደው የምታፈቅረው፣ ግን ፍቅሯን ደግሞ ሌላ ሰው ቀምታት። ለሱ የምትኖርለት እየተቆጣትም እየገለመጣትም እንደሚያታለላትም እያወቀች እሱን ይከፋዋል እያለች ለእሱ እየኖረችለት ያለች ልጅ ነበረች። በዛሬው ክፍል ደግሞ እንግዲህ ኤደን እጅግ በጣም ከፍቷታል ማየት ነው ምክንያቱም ሳሚ ባለፈው ክፍል እንግዲህ ብዙ ጊዜ ሲጨናነቅ ምናምን ይወድቅ ነበር እና ሐኪም ቤት ገብቶ ነበር ማለት ነው። ሐኪም ቤት ከገባ በኋላ ዶክተሩ እንግዲህ ለሳሚ ያለውን ነገር አይታወቅም፣ ግን ሳሚ ደግሞ ጥሩ ፊታል ነገር አይታይበትም ነበር ፊቱ ላይ እና ኤደን ስትጨናነቅ ነበር ያደረችው፣ ግን ጠዋት ላይ ታሬ ጋር ስትገናኝ ታሬ እኔ ሳሚ በጣም የሳሚ ነገር ግራ ገብቶኛል እንቅልፍ ባይኔ ሳላይ ነው ያደርኩት እያለች ለታሪ ስትነግረው ነበረ ታሪ ደግሞ አብሽሪ ምንም ነገር አይፈጠርም አይዞሽ እያላት ነበር እንደዚያም ሆኖ እንግዲህ ሳሚ ለታሪ የደወለለት እና ኤደን ነበረች ስልኩን ያነሳችው እንዴት ደስ እንዳላት አትጠይቁኝ ማለት ነው በደስታ ነበረ ሳሚን ያናገረችው ፍቅር አይደል መገን ፍቅር ፍቅር እኮ መናገር ወይም እንደገና ደግሞ በምላስ ሳይሆን የምትኖሩለት ተግባራዊ ነገር ነው ማለት ነው። እጅግ በጣም ነበር ደስ ያላት። እንድታገኘውን ጠይቀው ነበረ። ከስራ ከመግባታቸው በፊት አግኝተው አውርተው እሷ ወደ ስራ እሱ ደግሞ ቆይቶ እንደሚመጣ ነገራትና ፍቅረኛው ጋር ቲቲ ጋር ተገናኙ ማለት ነው። ሳሚና ቲቲ ሲገናኙ ቲቲ ባክሺ አላት። ከእናቴ ጋር እንድትቀራረብ ይፈልጋለሁ ብሎ ሲላት፣ እሷ ግን ምላሿ ምንድን ነው? እኔ ከጉሊት ጋር ሊቸረችር ነው እንደያለች እየተሞላቀቀች ነበረ። ቲቲ እንግዲህ ጥሩ አፍቃሪ ሳትሆን የምትፈልገው ጊፍት ነው ማለት ነው። እንደዛም ብላ እናቱ ጋር ችርቻሮ ቦታ እንደማትሄድ እና ማገኘት እንደማትፈልጋቸው ነገረችው። አይገርምም። ቲቲ ራስ ወዳድና ጥቅም የምትወደድ ልጅ ናት ማለት ነው። በጎን ደግሞ ኤደን በሳሚ ፍቅር ትሰቃያለች። ቲቲ ኤደን እንዳትወስደው ብላ እንጂ ሳሚን አትወደውም። እንግዲህ ባለፈው ክፍል ላይ እንዳየነው ታሬ ልብሱን አስመልሶ ለሳሚ እናት ተሰጥቶ ነበር። ዛሬም የጠየቀችው ነገር ቢኖር ቲቲ ልብሱን መልሰህ እንዲሰጠኝ ነበር ወይም እንደገና ደግሞ ጊፍት ያስፈልገኛል ነበር ያለችው ማለት ነው። በነገራችን ላይ አንዳንድ ጊዜ እንደዚህ አይነት ሴቶች በገሃዱም ላይ ያሉ ማለት ነው ከወንድ ልጅ ጊፍት የሚፈልጉ ለጥቅም ብቻ የሚቀርቡ ማለት ነው። እንደዚያ ብለው ተለያይተው እንግዲህ ታሬም ኤደንም ወደ ስራ ከገቡ በኋላ ለታሬ ግን ጠርቶ ሳሚ እናቴን አደራ አለው። እናቴን አደራ ሲለው እኔ መሞቴ አይቀርም ዶክተሩ የማላቀው ህመም ጠርቶ የማላቀው ስም ነግሮኛልና፣ አልሞትም ብለው እሞት አለውኝና ብለው ከተላቀሱ በኋላ ምን ተፈጠረ መሰላችሁ? አንተም አትሞትም፣ መታከም ትፍት፣ እናሳክምሃለን ለኤዱ ግን እንዳንነግር ብሎ ነው አደራ ያለው ማለት ነው። ኤዱ ግን ይህንን ነገር ብሰማ ጥሩ ነው ጥሩ ነው ባይ ነኝ እኔ ማለት ነው። ምክንያቱም በኢኮኖሚ ከሁላቸውም ሻል ያለች ስለሆነ ታሳክመዋለች ብዬ እላለሁ ማለት ነው። እና ሲበሳጭና ሲጨናነቅ እንደሚወድቅ ስለምታውቅ ትጠነቀቅለታለች። ለዛም ነው ቲቲን ደውላ ላገኝሽ እፈልጋለሁ ብላ ስትላት መጣችና እባክሽ እሱ ታሟል እረፍት ያስፈልገዋል። ከጭቅጭቅ እንድትርቅ ተብሏል፣ እና ከሳሚ ራቂ የፈለግሽውን ነገር ላድርግልሽ ነበር ያለቻት። የሚገርመው ነገር ቲቲ ግን ምን ነበር ያለችው? መኪና ነበር ያለቻት። እኔ እኮ ምን ሆነሽ ነው? አንዲት ተራ ሰራተኛ ነኝ፣ እንዴት ነው መኪና እምገዛልሽ ብላ ስትላት፣ በቃ እንግዳውስ ከፈለግሽ ይህ ማድረግ ካልፈልግሽ ደግሞ ብላ ስትላት እሺ ሞክራለውኝ ብላት በዛ ተስማምተው ሄዱ። ቲቲ ግን የተንኮሏ ተንኮል ይሄ ነገርማ ወጥመድ ልታስገባኝ ይሆናል ብላ ከእንደገና ኤደን ከሄደች በኋላ ካሰበች በኋላ ምንድና ያደረገችው ማለት ነው። በጣም ነው የገረመችኝ። ኤደን ከሄደች በኋላ ወጥመድ ልታስገባኝ ይሆናል እንጂ ብላ ምን አደረገች ለሳሚ ደውላ እንዴት ፍቅሬን በገንዘብ ትቀይርሃለች? እኔ እምወድህ አንተን እንጂ ገንዘብ አይደለም። የፈለግሽ ሁላ አድርግልሽ መኪና ከፈለግሽ መኪና የፈለግሽ ሁላ አድርግልሽና ከሳሚ ራቂ ብላለችኝ። አንተ ሸቀጥን ሆይ ብላ ከእንደገና ነገር ለኮሰች ማለት ነው። ሴት የላከው ጅባይ ፈራ ይባላል አይደል? እሱ ደግሞ እንግዲህ ታሬጋ ቁጭ ባለበት ሰዓት ይሄ ስልክ ጥሪ አንስቶ ይሄን ከሰማ በኋላ ኤደን ጋር ደውሎ፣ አንቺ ምንድን ነው የምትፈልጊው? ቴቴን አግኝተሻት ነበር ወይ? ነበር ያላት አዋጊቻት ነበር እና እንደዚህ ለምንድን ነው ያልሻት ብሎ ሳይ፣ አንተ ረፍት ስለሚያስፈልግ ከሱ ራቂ ነው ያልኳት እንጂ ምንም አላልኳትም ብላ ስትልበት፣ እንዴት ነበር ሳሚዬ ብላ እንኳ ስትለው፣ እባክሽ ሳሚያት በይኝ ብሎ አመናጭቋት ከህይወት ውጪ ብሏት ነበረ። ስልኩን እጆሮ ላይ የዘጋባት ማለት ነው። አንዳንድ ጊዜ ከረፈደ እናስታውሳለን። በእጅ የያዙት ወርቅ ምንድነው ከመዳም አይ በእጅ የያዙት ወርቅ ከንትን የሚባል ነገር አለ ማለት ነው። ተረቱ ጠፋኝና ይቅርታ። ብቻ አንዳንድ ጊዜ ከረፈደ የሚገባን ነገር አለ። ሳሚም እንደዛ ነው ማለት ነው። ታሬ እጅግ በጣም አዝኖበት እጅግ በጣም ተናዶበት ነበር ማለት ነው። እንዴት ነው ለኤደን ይሄንን መልስ የምትመልስላት? ጭራሽም ከህይወት ውጭ ብሎ ከስራ አልገባም በቃ ስራም ለቅቄ ያለሁኝ ነበር ያላት ታሬ እጅግ በጣም ተናደደ፣ እጅግ በጣም አዘነ። አያችሁ አይደል? ሴት የሚያመጣው ነገር መብረጃ የለውም የሚባለው ለዚህ ነው። ቤተሰብ እንግዲህ ለዚህ ለቤት አዲስ ከሆናችሁ ቀጣይ ክፍል እስከሚመጣ ድረስ ሼር፣ ሰብስክራይብ ያደርጋችሁ ኑ። ቤተሰቡን ወዳችኋለሁ።